ሸር እያን አስመልክቶ ብዙ ጊዜ ወደ ሰዎች እየሄዱ ሰዎችን አድርጉልኝ ምናምን ሲብሉ ይሰማሉ። ብዙ ሰዎች አይታችሁ ከሆነ ማለት ነው እና ሩቃ ሸርእያ ያው በሩቃ ወይም ደግሞ ሩቃ አድርጎ ወይም ቁርአን ቀርቶ ወይም ዱዓ አድርጎ አላህ ሱብሓነሁ ተዓላ ሽፋ እንዳደርግለት ወይም መድኃኒት እንዳደርግለት መለመን ማለት ነው። ስለዚህ ይሄንን ነገር ሁሉም ሰው ማድረግ እንደሚችል በነገራችን ላይ ግዴታ የሆነ ሼክ ወይም የሆነ ነገር ሂደው የሆነ እንዳደርግላቸው ነው የሚጠብቁት ማለት ነው እና ህመም ከተሰማችሁ፣ እንደዚ አይነት ስሜት ከተሰማችሁ ባይሰማችሁ እንኳን አላህ ሱብሓነሁ ተዓላ እንዲጠብቃችሁ እንዲጠብቃቸው ሩቃ ሁልጊዜ ማድረግ ትችላላችሁ። ግዴታ መታመም ወይም ደግሞ የሆነ እብድ እስከሚኮን ወይም ደግሞ ህመም እስከሚሰማቸው ወይም ደግሞ የሆነ ነገር እስከሚሰማቸው አትጠብቁ ሩቃ ለማድረግ ማለት ነው። እንደውም አንሻ ረዲ ላ ኦሚ ልሙእሚኒን ምንትል ነበረ ካነ ረሱላ ላ ስለ ላ ለ ሰለም ያላ መለተኛ አለ ሰላት ሰላም ሚሉሉ ነበረ ያእሙሩኒ ያዙ ነበረ አነ አስተርቂ ሩቃ እንዳደረግ ያዙ ነበረ ሚነል አይን አይን እንዳያርፍብኝ ሩቃ እንዳደረግ ወይም ደግሞ በራሴ ላይ ሩቃ እንዳደርግ ያዙኝ ነበር አለች። በራሷ ላይ ሩቃ ታደርግ ነበር እንጂ የሆነ ሰው ግዴታ መእቶ እንዳደርግላቸው እንደዛ አትጠብቁ። ጠይብ እና እንዴት ነው ታዲያ ሩቅያ የምናደርገው? እንዴት ነው በቀላሉ በነገራችን በቀላሉ በቀላሉ በየቀኑ ወይም ጠዋትም ወይም ማታ እንደዚህ አካባቢ እንደዚ ማድረግ ትቻላለች። ለምሳሌ ሳይ ሙስሊም ላይ የመጣ አለ ቢስሚላህ፣ ቢስሚላህ ሶስት ጊዜ ትላላችሁ። አዙ ቢላህ፣ በአላህ ትጠበቃለህ ወቁድረት ይ፣ በእርሱ ሀይል ወይም ደግሞ በእርሱ ክብር ትጠበቃለሁ። ሚንሸሪ፣ ከሸሮች በአጠቃላይ ማለት ነው ማአጅዱ ወአሐዚር፣ ካገኘሁት ክፋትም ሆነ ከክፉ ነገር በአላህ እጠበቃለሁ እያላችሁ ሰባ አመራት ወይም ደግሞ ሰባት ጊዜ ማድረግ፣ ይህ በቃ በቂ ነው። ራሱ ሩቅ ለማድረግ ማለት ነው። ሌላ ደግሞ ተጨማሪ ከፈለጋችሁ ሱረቱል ፋቲሃን ሰባት ጊዜ መቅራት። ሱረቱል ፋቲሃ ከፈለጋችሁ አንድ ጊዜ ማድረግ ትችላላችሁ። በነገራችን ላይ አያተል ኩርሲ መቅራት ከፈለጋችሁ ሰባት ጊዜ ዊትር ማድረጉ የተመረጠ ነው። ሶስት ጊዜ ከፈለጋችሁ፣ አምስት ጊዜ ከፈለጋችሁ፣ ሰባት ጊዜ ከፈለጋችሁ፣ እንደዛ ማድረግ። ሌላው ደግሞ የመጨረሻ ሱረቱል በቃራን ክፍል አክር ሱረቱል በቃራ አው አያቴ ወይም ሁለት አያ ሊሆን ይችላል ከመጨረሻው የሱረቱ በቀራ ማለት ነው። መቶ ሁለትን ራሱ ብታደርጉት ሱረቱ በቀራ መቶ ሁለትም በጣም አሪፍ ነው። እንደገና ሱረቱ በቀራ ከመጀመሪያው ከአንድ እስከ አምስትም እሱም በጣም አሪፍ ነው። ነገር ግን ያኔ እጠር ለማድረግ የመጨረሻዎቹን ሱረቱ በቀራ ብትቀሩ አሪፍ ነው። ለለሙ ደግሞ ምንድነው ሱረቱ ናስ፣ ሱረቱ ፈለቅ፣ ሱረቱ ልኢክላስ ሱረቱል ካፊሩን እነዚህን ከቀራችሁ ማለት ነው ራሳችሁ ጥሩ የሆነ ሩቅ አድርጋችኋል። አላህ ስብሃነሁ ተዓላ በኢዝኑ ላይ ያሽራችኋል። በተለይ ደግሞ ቅድም የነገርኳችሁን ከሚያማችሁ ቦታ ላይ ቢስሚላህ ቢስሚላህ ቢስሚላህ ሶስት ጊዜ ካላችሁ በኋላ ከሚያማችሁ ቦታ ላይ ማለት ነው አድርጋችሁ ያንን እንደዚያ ስታደርጉ ያንን ሽዑሩ ሊሰማችሁ ይገባል። አላህ ስብሃነሁ ተዓላ እንደሚያሸፋችሁ እርግጠኛ ሆናችሁ ሊሆን ይገባል። አዑዙ ቢላህ ወቁድረቲህ አዑዙ ቢላሂ ወቁድረቲሂ ሚንሸሪ ማአጂዱ ወኡሃዚር። በቃ ይህን ሰባት ጊዜ ካላችሁ አላህ ሱብሃነሁ ወተዓላ ከአይንም ሆነ ከተላ ከየትኛውም በሽታ አላህ ሱብሃነሁ ወተዓላ ያሽራችኋል ማለት ነው። ስለዚህ ሩቃ ከባድ ነገር አድርጋችሁ እየሄዳችሁ ብራችሁን የተለያየ ነገራቶች የሚጨፈጭፉ አሁን ለአሁን ላይ እንዲሆን እንደ ሰራ አድርገው እንደ መነገጃ አድርገው የያዙ ሰዎች አሉና እንደዚህ አይነት ነገር ባታደርጉ መልካም ነው ብዬ አስባለሁ። ሩቃ በጣም ቀላል ነው። በአላህ ሱብሃነሁ ወተዓላ ቃል መዳን ትችላላችሁ። ቁርአን መድሃኒት ስለሆነ ማለት ነው። ሌላው ደግሞ ዱዓዎች አሉ የተለያዩ ዱዓዎች አሉ። በነገራችን ላይ ሩቃ ላይ እየመጡ በጣም ብዙ ዱዓዎች አሉ። ከፈለጋችሁ አስታውሳችኋለሁ። በየቀኑ ወላኪን እነዚህን ካደረጋችሁ በቂ ስለሆነ ሩቃ አድርጉ በራሳችሁ ላይ ብትታመሙ ባትታመሙ። ከታመማችሁ ያሽላችኋል፣ ካልታመማችሁ ደግሞ ይጠብቃችኋል። በኢዝንላ አላህ ያፈዝከም። አሰላሙ አሌይኩም።